እንደሚታወቀው የሰዎች የዕለት ተዕለት እንቅስቃሴ የሰዎች የዕለት ተዕለት ህይወት በምርጫና በውሳኔ የተሞላ ነው። የምርጫና ውሳኔ የሚባለው ጉዳይ የሰው ልጅ አንዱ የህይወቱ አካል ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው እንደሆነ ነው። ማንም ሰው አንተን ከፍም ዝቅም የማድረግ አቅምም ችሎታውም የለውም። ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው ነው። ገንዘብ ማጣትህ፣ ስራ ማጣትህ፣ ወላጆች ማጣትህ ወይም የደረሰብህ የህይወት ፈተናና መከራ ከፍም ዝቅም አንተን የማድረግ ችሎታ አቅም የለውም። አንዳንድ ሰዎች ቶሎ ይመርጣሉ፣ ሌሎች ሰዎች ቶሎ ይወስናሉ። አንዳንድ ሰዎች ቸኩለው ይመርጣሉ፣ ሌሎች ሰዎች ደግሞ ቸኩለው ይወስናሉ። ሌሎች ዘግይተው ይመርጣሉ፣ ሌሎች ደግሞ ሁሉን ዘግይተው ይወስናሉ። ሌሎች ደግሞ በጭራሽ የመምረጥ አቅም የላቸውም፣ ወይም ደግሞ በጭራሽ ሁሉ የመወሰን አቅም የላቸውም። አንድ ሰው አልመርጥም ብሎ ቢል እንኳን ባለመምረጡ መርጧል። አንድ ሰው አልወስንም ብሎ ቢል እንኳን ባለመወሰኑ ወስኗል። ከምርጫና ከውሳኔ ነፃ ሆኖ የሚኖር ሰው የለም። መማርን አልመርጥም ብለካልክ ካልክ መሀይምነት መርጠሃል ማለት ነው። ለምሳሌ ለመነሳት ካልወሰንክ ወድቀን ለመቅረት ወስነሃል ማለት ነው። የተሻለ የህይወት ሁኔታ ውስጥ ለመምጣት ካልወሰንክ በዛው የህይወት ውድቀት ውስጥ ለመቀጠል ወስነሃል። በሌላ አማርኛ ለ ለመስራት ካሎ ሰንክ ለመስረቅ ወስነሃል። ለመስራት ካሎ ሰንክ ተረጂ ለመሆን ወስነሃል። ወዳጆቼ በፍቅረኛ መከዳት፣ በሰዎች መጠላት፣ በቤተሰብ ሞት፣ በተለያየ ሁኔታ ተደጋጋሚ ኪሳራ፣ በብዙ አስቸጋሪ የህይወት መንገዶች ውስጥ ስታልፉ እናንተ ብቻ ያለፋችሁ የሚመስላችሁ ከሆነ ተሳስታችኋል። ያልሰማችሁት እንጂ ያልሆነ ነገር በምድር ላይ የለም። ብዙ ነገር በምድር ላይ ሆኗል። ምድር ብዙ ነገር አስተናግዳለች። ስለዚህ አንድ ማወቅ የሚጠበቅባችሁ እናንተን ከስኬት ወደ ኋላ ያስቀራችሁ ደስተኛ እንዳትሆኑ ያደረጋችሁ ነገር የገዛ ምርጫችሁና የገዛ ውሳኔያቸው እንደሆነ ማወቅ በጣም ተገቢ ነው። በአንድ ወቅት እንደዚህ ሆነ። አንድ ጀልባ ቀዛፊ የነበረ ልጅ አብሮ አደግ ጓደኛው የሀገሩ ጠቅላይ ሚኒስተር ሆነ። ከንጉሱ ቀጥሎ ያለ ጠቅላይ ሚኒስተር ሲሆን እሱ ከኔ በምን ተለይቶ ነው ጠቅላይ ሚኒስተር የሆነው እኔ ከሱ በምን አንስ አለው። በምን ባንስ ነው እያለ በጣም ሁልጊዜ ጥያቄ ይጠይቃል። እና አንድ ጊዜ ንጉሱ ካቢኔዎቹን ሁሉ ይዞ ለስብሰባ ወንዝ መሻገር ባህር መሻገር ነበረበት እና ለመሻገር የዚህን ባለ ጀልባ ጀልባ ይጠቀማል ማለት ነው። ካቢኔዎቹን ይዞ ጀልባውን ይጠቀማል። እና ንጉሱ ተመልክቶታል ያው የእሱ ጓደኛ ጠቅላይ ሚኒስትር የሆነውም አብሮቸው አለ። እይታው ደስ አላለውም ንጉሱ እና ውስጡ ጥያቄ እንዳለ ገብቶታል። እሱ ከኔ በምን ቢለይ ነው? ከኔ በምን ቢሻለው ብላችሁ አታውቁም? እሱ ከኔ በምን ቢሻለው እንደዚህ ሰክሰስፉል የሆነው? በገንዘብ፣ በመንፈሳዊ ሕይወት፣ በብዙ ጉዳይ ጓደኞቻችን ማለት ነው። ገብቶታል ንጉሱ። ስለዚህ ባህሩን ከተሻገሩ በኋላ ምሽት ላይ ስብሰባቸውን ጨርሰው ድንኳን ውስጥ ቁጭ ብለው እየተወያዩ እያለ አንድ ጩኸት ተሰማ፣ እና ይህን ጩኸት በተመለከተ እንዲያጣራ ንጉሱ ባለጀልባውን ጠራውና ሂድና ይህን ጮት አጣርተና አሉ ምንድን ነው ይህ ጮት እስቲ ቼክ አርገና አሉ ሄደና አጣርቶ አረጋግጦ መጣ ከዛ እንደዚህ አለ አንዲት ድመት ልትወልድ ስትል ነው የጮኸችው ብሎ አለ ከዛ ንጉሱ እንደዚህ አለ የቤት ድመት ነች ወይስ የዱር ድመት ነች ብሎ ጠየቀው ቆይ አንድ ጊዜ አረጋግጬ ልምጣ አለ ሄደና አረጋግጦ መጣና የቤት ድመት ነች አለ ስንት ወለደች አለ ቆይ አንዴ አረጋግጬ ልምጣ አለ እና ሄዶ አረጋግጦ መጣና አራት ወለደች አለ ምን አይነት ቀለም ወለደች አለ ቆይ አንዴ አረጋግጬ ልምጣ አለ እና አሁንም ሄዶ አረጋግጦ መጣና ሁለት ጥቁር ሁለት ነች ወልዳለች እሷ ምን አይነት ነው ቀለሞ አለው። አንድ ጊዜ አረጋግጬ ልምጣ አለና ሄዶ አረጋግጦ መጣና፣ ማረጋገጥ ጥሩ ነው። ጥቁር በነጭ ነች ብሎ አለው። ምን አደረግክላት አለው? ቆይ አንድ ነገር አድርጌላት ልምጣ ብሎ ሊሄድ ሲል ያዘውና ጠቅላይ ሚኒስትሩን ጠራውና አንተ ቅድም ሲጮህ የነበረውን ጩኸት ይሰማ የነበረውን ጩኸት ሂድና አረጋግጠ ምንድን እንደሆነ ቼክ አድርገና አለው። ሄደና ትንሽ ቆይቶ መጣ። ከዛ እንደዚህ ንጉስ አለ፣ አቤት፣ የቅድሙ ጩኸት አንዲት የቤት ድመት አራት ግልገሎች ስትወልድ የጩኸቹ ጩኸት ሲሆን የግልገሎቹ ቀለም ሁለት ጥቁር ሁለት ነጭነ ነው የእሷ ደግሞ ጥቁር በነጭ ነች። አጥር አጥረንላት፣ ሌላ እንዳይተናኮላት ለልጆቿም ወተት ሰተናል፣ ለእሷ ምግብ አቅርበናል ብሎ አለ። አያህሉ አንተ አርባ ጊዜ ተመላልሰ ያላየኸውን ያልወሰንከውን ያላደረከውን ነገር እሱ በአንድ ጊዜ ሄደው። ትልልቅ ለውጥ ያመጡ ጓደኞቻችሁ ከናንተ በጣም አስገራሚ ውሳኔ የወሰኑ አስገራሚ እይታ ያላቸው መሆናቸውን ትልልቅ ደረጃ ላይ የደረሱ ሰዎች ማለት ነው ወዳጆቼ ብዙ ዓመት ትምህርት ቤት ተመላልሳችኋል። በጣም ብዙ ዓመት ቤተ ክርስቲያን ተመላልሳችኋል። በጣም ብዙ ዓመት ብዙ ቦታዎች ተመላልሳችኋል እና እናንተ ተመላልሳችሁ ጫማችሁን የመጨረስ ያህል ተመላልሳችሁ ስታበቁ ያልሰራችሁትን ያላደረጋችሁትን ያላመጣችሁትን ውጤት ሌሎች ሰዎች በአንድ በአንድ ዙር በአንድ ጊዜ የሆነ ውጤት ሲያመጡ ስትመለከቱ ማወቅ ያለባችሁ ነገር ምንድን ነው መሰላችሁ? በህይወታቸው አስገራሚ ለውጥ ያመጡ ሰዎች ካያችሁ አስገራሚ ውሳኔ መወሰን የቻሉ ናቸው። አስገራሚ ለውጥ ያመጡ ሰዎች አስገራሚ ውሳኔ መወሰን የቻሉ ሰ ሰዎች ናቸው። በገዛ ህይወታቸው፣ በገዛ ማንነታቸው፣ በመንገዳቸው ላይ አስገራሚ አንኤክስፔክትድ፣ የሆነ ማንም ያልጠበቀው ሊገምት ያልቻለው ውሳኔ መወሰን የቻሉ ሰዎች ናቸው። አስገራሚ ለውጥ በህይወታቸው ላይ ማምጣት የሚችሉ አንተ ምክንያቶች ስደረድር፣ በተለያዩ አቅጣጫዎች ለራስህ ይቅርታ ስትሰጥ፣ ስሜትህን ምቾትህን፣ የተለያዩ ክብርህን፣ አጉል ኩራትህን ምናምን ስትንከባከብ፣ እነሱ ግን በራሳቸው ላይ ጨክነው፣ በክብራቸው ላይ ጨክነው ምቾታቸውን ትተው ትልቅ ውሳኔ በጣም ትልቅ

ከባድ ውሳኔ መወሰን የቻሉ ሰዎች ትልቅ ደረጃ መድረስ ችለዋል። አንተ ዛሬ ያለህበትን ቦታ የዛሬ አምስት ዓመት ስታነባቸው የነበሩ መጽሐፎች፣ ስታያቸው የነበሩ ፊልሞች፣ አብረውክ የነበሩ ሰዎች የወሰኑልህ ቦታ ላይ ነው ዛሬ ያለኸው። አንተ ዛሬ ያለኸው የአንተ የዛሬ ህይወት፣ የዛሬ ኢኮኖሚ፣ የዛሬ መንፈሳዊ ማንነት፣ የዛሬ ስታተስ የዛሬ አምስት ዓመት ስታነባቸው የነበሩ መጽሐፎች፣ ስታያቸው የነበሩ ፊልሞች፣ አብረውክ የነበሩ ሰዎች የወሰኑልህ ውሳኔ ነው፣ የእሱ ውሳኔ ውጤት ነው። ዛሬ ደግሞ አንተ የምትገኘው የዛሬ አምስት ዓመትህን ወደፊትህን ሊቀይር በሚችል ቦታና ሁኔታ ውስጥ ነው የምትገኘው። ህይወት በምትፈልጉት አቅጣጫ ሚዛን እንዲደፋ ከፈለጋችሁ፣ እናንተ የምትፈልጉት አይነት ውጤት እጃችሁ ላይ እንዲገባ ከፈለጋችሁ፣ በምትፈልጉት አቅጣጫ መጫን ይጠይቃል። የእናንተን ውሳኔ የእናንተን ምርጫ ይፈልጋል። በእርግጠኝነት እሱ ልነግራችሁ እችላለሁ። ዓለም ብዙ ነገር ቀላቅላ ብዙ ነገር አደባልቃ ነው የምታመጣው። መምረጥ ያንተ ጉዳይ ነው። ለህይወትም ይጠቅመውን ነገር ለእድገትም ይጠቅመውን ነገር የተሻለ ማንነ ማንነት ላይ እንድትመጣ የሚጠቅምህን ነገር መምረጥ ያንተ ጉዳይ ነው። አግበስብሰ አለማስገባት ያንተ ጉዳይ ነው። የትኛውም ነገር በሆነ መልኩ ስለተገኘ ወደ ህይወት የምታስገባው። ኢንፑት ካለ አውትፑት አለ፣ ብራዘር። የሚገባ ነገር ካለ የሚወጣ ነገር አለ። ስለሚገባው ነገር ካልተጠነቀቅ፣ ስለሚወጣው ነገር አንተ ኮንትሮል ልታደርገው አትችልም። ልትቆጣጠር የምትችለው የሚገባውን ነገር ነው። የሚወጣውን ነገር አንተ ዲተርማይ ልታደርገው ልትወስነው አትችልም በህይወትህ። አለም እንደዚህ ነች። አለም በብዙ ምርጫዎች የተሞላች ነች። ሰው ብቻ አይደለም እስር ቤት የሚገባው ሀሳብም ይታሰራል። የሀሳብ እስር ቤት ጽሑፍ ይባላል። ወዳጆቼ ውድቀት ያለው በአንድ መልካምና በአንድ ሌላ መጥፎ መካከል ባለ ምርጫ ውስጥ አይደለም። በሁለት መልካም መካከል ውድቀት አለ። ከባዱ ምርጫ ከባዱ ምርጫ በሁለት መልካም መካከል ያለ የተሻለውን መልካም የመምረጥ ምርጫ ነው። አሁን ብዙዎቻችሁ እየተሸወዳችሁ ያላችሁት በመጥፎና በመልካም መካከል ባለ ምርጫ አይደለም። ብዙዎቻችሁ እየተሸወዳችሁ ያላችሁት በትክክልና በስህተት መካከል ባለ ምርጫ ውስጥ አይደለም። ችግሩ ያለው በሁለት መልካሞች መካከል የተሻለውን መልካም የመምረጥ ጉዳይ ላይ ነው። ለመው ከመውለድ ለመውለድ ከሳራ ከመውለድ ከአጋር መውለድ ይቀላል። ምርጫው መውለድ ከሆነ የሚቀለው ከሳራ ከመውለድ ከአጋር መውለድ ነው። የሚቀለው ዘፍጥረት መጽሐፍ ለምን ከአጋር መውለድ እምነት አይጠይቅም፣ ትግስት አይጠይቅም፣ ጽናት አይጠይቅም፣ ብርታት አይጠይቅም። ከሳራ መውለድ ነው እምነት የሚጠይቀው ጽናት የሚጠይቀው ትግስት የሚጠይቀው። ብዙዎቻችን የምንመርጠው ቀላሉ ምርጫ ነው። የትኛው ነው ቀላል ምርጫ ብለን የምንመርጠው? ከአጋር መውለድ ዝም ብሎ አጋር ጋር መግባት ነው የሚጠይቀው። ከሳራ ልጅ መውለድ ግን ትግስት ይጠይቃል፣ እምነት ይጠይቃል ይጠይቃል ጽናት ይጠይቃል፣ ብዙ ጉዳይ ይጠይቃል። አሁን ቀላል ነው ብላችሁ የምትገቡበት ምርጫ ውጤቱ መቅለል ነው። የአማረ ፍጻሜ ያለው በቀላሉ ምርጫችሁ ውስጥ ሳይሆን እንደ ቃሉ በሆነው ምርጫችሁ ውስጥ ነው ወዳጆቼ። የብዙ ሰዎች ታሪክ የተበላሸው መንገዳቸው፣ ህይወታቸው ምስቅልቅል ያለበት ምክንያት አንድ ነገር ሲመርጡ እንደ ቃሉ አይመርጡም፣ እንደ እግዚአብሔር ቃል አይመርጡም። አንድ ነገር ሲመርጡ ትዕግስት የሚጠይቅ ምርጫ አይመርጡም፣ እምነት የሚጠይቅ አይመርጡም፣ ጽናት የሚጠይቅ አይመርጡም። የሚመርጡት በቀ ሰማቸው፣ ብቻ ነው የሚመርጡት። ትልልቅ ነገር አቺቭ ያደረጉ ሰዎች ትልልቅ ሁኔታ ላይ የመጡት ፍሮም ቢግኒንግ ሲመርጡ ትዕግስት የሚጠይቅ ነገር መርጠው ነው ልፋት የሚጠይቅ ነገር መርጠው ነው። አንተ ልፋት የሚጠይቅ ነገር አትመርጥም እና አንተ ቁጭ ማለት ብቻ የሚጠይቅ ነገር ነው የምትመርጠው። አንተ ስትመርጥ የምትመርጠው ቀላሉ ምርጫ ነው። ትልልቅ ሰዎች፣ ተጽዕኖ የፈጠሩ ሰዎች፣ በዘመናቸው አስገራሚ ለውጥ ያመጡ ሰዎችን ካያቸው ደግሞ እየመረጡ የመጡት ቀላሉ ምርጫ ሳይሆን እንደ ቃሉ የሆነው ምርጫ፣ ጊዜ የሚጠይቀው ምርጫ፣ እምነት የሚጠይቀው ምርጫ፣ ፍጻሜው ያማረ የሆነው ምርጫ ነው የሚመርጡት። ያማረ ፍጻሜ ያለው በቀላሉ ምርጫ ውስጥ አይደለም፣ እንደ እግዚአብሔር ቃል ወይም እንደ ቃሉ በሆነው ምርጫ ውስጥ ነው ግሬት ዴስቲኒ ያለው ታላቅ ፍጻሜ ያለው በቀላሉ ምርጫ ውስጥ አይደለም። በረከት ያለው፣ ስኬት ያለው፣ ድል ያለው በቀላሉ ምርጫ ውስጥ አይደለም፣ እንደ እግዚአብሔር ቃል በሆነው ምርጫ ውስጥ ነው። ወይም በቀላል አማርኛ እንዲገባችሁ ከባድ በምትሉት ቾይስ ውስጥ ነው፣ ምርጫ ውስጥ ነው። ብራዘር፣ ህይወት እድል አይደለም። እግዚአብሔር መርጠ ምትኖረ ህይወት ነው የሰጠ። መርጠ ምትኖረ ህይወት ነው የሰጠ እግዚአብሔር እንጂ እድል አይደለም፣ በአጋጣሚ አይደለም። ብዙ ጊዜ ሰዎች የተሳሳተ ምርጫ፣ የተሳሳተ ውሳኔ የሚወስኑበት ምክንያት አንዱና ዋነኛው ግዴለሽነት ነው። ግዴለሽነት ማለት ለራስ ህይወት ስሜት የለሽ መሆን ደንታቢስ መሆን፣ ለገዛ ህይወታቸው ደንታቢስ መሆን ለራሳቸው ህይወት ስሜት የለሽ መሆን ማለት ነው። በጣም ብዙ ወጣቶች ለገዛ ህይወታቸው ግድ የለሽ ናቸው። ለህይወታቸው እነሱ ለሚኖሩት ሌላ ሰው ለሚኖሩ አይደለም፣ እነሱ ለሚኖሩት ህይወት በጣም ግድ የለሾች ናቸው። ሰው እንዴት ለራሱ ህይወት ግድ የለሽ ይሆናል? ሰው እንዴት ለራሱ ህይወት ደንታቢስ ይሆናል? ሰው እንዴት ለራሱ ህይወት ትኩረት ያጣል? መጀመሪያ ትክክለኛ ምርጫ ትክክለኛ ውሳኔ ለመወሰን ከፈለግ፣ ለራስህ ህይወት ስሜት ሊኖር ይገባል። ለገዛ ህይወት ደንታቢስ መሆን የለብህ። በህይወት ትኩረት ማድረግ አለብን። ብዙዎቻችን ስለ ራሳችን ከምናቀውና ለራሳችን ከምናስበው በላይ ስለ ሰዎች የምናውቀውና ስለ ሰዎች የምንለው ነገር ነው የሚበዛው። ሁለቱ ተወዳዳሪዎች ሪንግ ውስጥ ሲደባደቡ ከውጭ ያለው ተመልካች እንዴት ስሜት ይዞት እንደሚሄድ ሌላ ሰው በሚደባደበው ድብድብ የዚህን ያህል ስሜት ካለ አንተ ለራስህ ህይወት እንዴት ስሜት ታጣል? ለገዛ ህይወት እንዴት ስሜት የለች ትሆናል? ይህንን ሮናልዶ ወይም ሜሲ አርሴናል ለሚጫወተው ጨዋታ እናት ብትሞት ለቅሶ ለማይመጣ እዚህ አዲስ አበባ ቢመጣ እጁ ለማይዘረጋል ያለ ስሜት የሚስቱን ስም የደሞዙን መጠን የጫማ ቁጥሩን የቤቱን ሁኔታ በጣም የምታውቀውን ያህል ስለ ራስ ምንም አ ደንታ ቢስ ነህ። አሁን አንዳንዶቻችሁ አያቸዋለሁ ጥርሳችሁ በፍጹም እንደዚህ መቦረሻት ከማንም የተሻለ መስራት ሰክሰስፉል መሆን እየቻለ ከማንም ሰው በታች ስትሆን እንዴት ደንታ ቢስ ትሆናል? የመጀመሪያው ብዙ ሰዎች የተሳሳተ ምርጫና ውሳኔ የሚወስኑበት ምክንያት ግድየለሽ ናቸው በገዛ ህይወታቸው። ኧረ እንደውም አንዳንዱ እንደዚህ ይላል ተራ ሆነ እንድትቀር ሲፈልግ ምን ታካብዳለህ ይላል። በገዛ ህይወት ላይ ካላካበድክ ምን ላይ ልታካብድ ነው? ከዚህ ቀጥሎ በጣም ማካበድ ያለብህ በገዛ ህይወት ላይ ነው። ከገዛ ህይወት በጣም ማካበድ አለብህ። ግዴለሽነት ከሚገባው በላይ ህይወትን አቅልሎ ማየት በጣም ህይወትን ከሚገባ በላይ አቅልለን ማየታችን እኛ እጅ ላይ ያለው ውድ ነገር፣ ሰዎች በጣም የሚጓጉለትን ነገር እኛ ግን ዋጋ እንደሌለው ምንም እንደማይጠቅም አድርጎ መቁጠር። ወዳጆች እናንተ እጅ ላይ ያለ በጣም ሌላው ሰው ሚሳሳ ቢኖረኝ ብሎ የሚናፍቀው ስንት ነገር አለ መሰለ ሰው እንዲህ አድርጎ ብኩርናውን አቃልላት። ብራዘር ለምስር ወጥ አንድ ሰዓት ሁለት ሰዓት ሶስት ሰዓት ቢታገስ ወጥቶ እራሱ ፕሪፔር ሊያዘጋጅ የሚችለው ነገር ነገር ሊያገኘው የሚችለውን ነገር ውዱን ነገር መልሶ የማያገኘውን ነገር ሽንት ቤት ወስዶ በሚጥለው ጉዳይ ለወጠው። አንዳንዶቻችሁ የተበለጣችሁት ምስኪን ህይወት እየኖራችሁ ያላችሁትና የተሸነፋችሁት አታችሁ አይደለም። ውዱን ነገር በርካሹ ነገር ለወጣችሁ የዘላለሙን ነገር በጊዜያዊ ነገር ተካችሁ። ወስዳችሁ ሽንት ቤት ምደፉትን ጉዳይ እንደ ብርቅ ነገር አይታችሁ ለህይወታችሁና ለእናንተ ብቻ ሳይሆን ለሌሎች ሰዎች የሚጠቅምን መሰረታዊ ነገር አቅልላችሁ አያችሁት። ግዴለይ ሰዎች ዛሬን ከበሉ ዛሬን ከጠጡ ዛሬ ከደነሱ ዛሬ ሆዳቸው ከሞላ ዛሬ በቃ የመሰላቸውን ነገር ካረጉ አገር መምራት እየቻሉ ብዙዎችን እንደዚህ ምትር ማንቀጥቀጥ እየቻሉ በተራ ነገር ነገራቸውን አሳልፈው የሰጡ ብዙ ሰዎች ነው። ዛሬ እንደ ቀላል ያየሁን ጉዳይ ነገ በንባ ብትፈልጓ አታገኙ። አነጋጋሪ እንሆናለን ብለው አደናጋሪ የሆኑ ብዙ ሰዎች ናቸው። ብራዘር፣ አረንጓዴ ሁሉ ገነት ነው ማለት አይደል። እግዚአብሔር የሌለበት ህይወት ሁሉ ሞት አለበት። ምግብ ሊኖረው ይችላል፣ ፈንጠዝያ ሊኖረው ይችላል፣ ብዙ ነገር ሊኖረው ይችላል። እግዚአብሔር የሌለበት ህይወት ግን ሞት አለበት። እውቀት በወጣትነት ጌጥ ነው፣ በጉልምስና ገንዘብ ነው፣ በሽምግልና ምርኩዝ ሶስት መሰረታዊ እውቀት ያስፈልጋል። ለአንተ ስለ ባዮሎጂ አር ለማወራው የመጀመሪያው ቴክኒካል እውቀት ያስፈልጋል። ቴክኒካል እውቀት ያስፈልጋል። ሁለተኛው ኢቲካል እውቀት ያስፈልጋል። ሶስተኛው ቴዎሬቲካል እውቀት ያስፈልጋል። ምንጊዜም ጊዜም ቢሆን ምርጫችን ጊዜያዊ ፍላጎታችን ላይ መቆም የለበትም። ብዙ ወጣት ሴት ልጆች በጥፍር ቀለም፣ በሂውማን ሄር፣ በሊፕስቲክ በማይረባ ነገር ከቤት ወጥተው ጊዜያዊ ፍላጎት ላይ የሆነ ምንም ነገር መምረጥ የለብህም። አንዱ ግድ የለሽነታችን ሌላው አሁን አሁን የተሳሳተ ምርጫና የተሳሳተ ውሳኔ ሰዎች የሚወስኑበት ምክንያት ስሜታዊነት፣ ስሜት አይታሰርም፣ እስር ቤት ግን ያስገባል። በጣም ብዙ ሰው በስሜታዊነት ሸቤ ገብቷል። አይታመምም፣ ግን ሆስፒታል ያስተኛል። ስሜቱ ይሄዳል፣ እውነቱ ይቀራል። ብለጻ ስሜታዊነት፣ ብራዘር፣ በጣም ብዙ ሰው እስር ቤት አስገብቷል። አቤት እሱ ግን ገብቷል። መልስልኝ፣ አልገባም። በጣም ብዙ ሰው አኪም ቤት አሁን ብዙ ሰው የሚለው ኢትዮጵያ ለምን ይመስላል? ጨጓራ ርር ቀጠል ደበ ስሜታዊ የሆነን አግብተን ስሜታዊ የሆነ ወልደን ስሜታዊ የሆነ ፈተን እንችለዋለን። አንቺ ነው ካልደፈረሰ አይጠራም አትበል። ሰው አደፍርሶት የጠራ ነገር አይተናናቅም። ስሜታዊነት የሶስት ነገር ጉድለት ነው። አንደኛ የብስለት አልበሰለም፣ ማችርድ አይደለም ማለት ነው። ሁለተኛ የትዕግስት ጉድለት ነው። ሶስተኛ የልምድ ጉድለት ነው። አንዳንዱ የተሳሳተ ውሳኔና የተሳሳተ ምርጫ የሚመርጥበት የሚወስንበት ምክንያት አጉልምነት ነው። የትኛውም ምርጫም ሆነ ውሳኔ ሌሎች ሰዎችን እንደሚነካ እወቅ። በቃ ሌላ ሰው ይነካል። እኔ በራሴ ሕይወት ላይ ነው የምወስነው በራሴ ሕይወት ላይ ነገርን መመርጣው አትበል። የትኛውም የአንተ ምርጫ መሆነ ውሳኔ ሌሎች ሰዎችን ሊነካ እንደሚችል እወቅ። ትክክለኛ ምርጫ፣ ትክክለኛ ውሳኔ ለማድረግ ጻፉ የመጀመሪያው ጸልይ፣ እግዚአብሔር እንዲረዳ ጸልይ። ሁለተኛ ቃሉን መርምር። ሶስተኛ ትክክለኛ ውሳኔና ምርጫ ለማድረግ ምን ላድርግ በሚገባ አስብ፣ ጊዜ ወስደ አስብ። አእምሮ ያለው ሰው ነው ፍጻሜውን የሚያስብ፣ ቤተሰብ ያለው ሰው አይደለም ፍጻሜውን የሚያስብ። ትክክለኛ ውሳኔ፣ ትክክለኛ ምርጫ መምረጥ ከፈለግ ካንተ በፊት የነበሩ ሰዎችን ጠይቃቸው፣ ስለ ምርጫቸው መለስ ብለ ሰው ሲያስቡ ምን እንደሚሰማቸው ጠይቃቸው። አቋራጭ መንገድ አትፈልግ። በህይወት ውስጥ ትልቅ አደጋ የሚከሰተው በአጋጣሚ ያልተገኘን ህይወት በአጋጣሚ ስትኖረው ነው።